ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ይህ የአሊ መህዲ ቻናል ነው። ቻናላችንን ሰብስክራይብ፣ ላይክ እና ኮመንት በማድረግ ይወዳጁን። በጀርባችን የነበረውን ከሃዲ ብጉንች አስወግደናል። በምዕራብ ሮም በኩል ጦርነትን አውጀን ስንወጣ በመንገዴ ላይ ጠጠር እንኳን ማግኘት አልፈልግም። በመንገዳችን ላይ ቁሞ ያገኘንውን የትኛውንም ነገር አውድመን እናልፋለን። ኮንስታንቲኖፕል አሁን ድል የተደረገች ከተማ ነች። እኛ እዚህ እስካለን ድረስ ኮንስታንቲኖፕል ሙሉ በሙሉ ተይዛለች አንልም። ለምን ወደዚህ መጣህ ወንድሜ? ምኞቴ ትእዛዜ ነው። ይሄ ነው ወቅ አመሰግናለሁ የኔ ሱልጣን፣ ግዳጅን ተወጥቻለሁ። እርሱ እዚህ ቢሆን ምንም ነገር እንደ በፊቱ ድጋሚ አይሆንም። ለምን ተጨነቅ ፕላቶን? እርሱ እዚህ ነው። ይህ ደግሞ አደጋ ነው። ሁሉም የሚያንቀላፉ ሴሎች ይነሳሉ። ሕዝቡን እንቀሰቅሰዋለን። ተረዳችሁኝ? ከሀዲ ፋጢማ የለችም። እንዴት መረጋጋት እችላለሁ? የእኔ ሱልጣን ፋጢማን ማግኘት አልቻልንም። ታግታ እንዳይሆን እፈራለሁ።